እንግዲህ ሴቶች ትንሽ ነገር ትንሽ ነገር ያስቀይማችኋል። ነው ነው፣ የሄሉ ፍቅረኛ ሽማግሌ ሌሌክ ነው ማለት ነው። ሄሎ እንግዲህ ማመናቀጣት ማለት ነው። በጣም ነው የተነገጠችው፣ በጣም ደስ ያላት ማለት ነው። ክብር አበቃሽ በጣሪም ማለት ነው። እንኳን ደስ አለሽ እንኳን ደሳለሽ። እውነት ለመናገር እንኳን ደሳለሽ። እንኳን በቃሽ ፈጣሪ እንኳን ለዚች ቀን አበቃሽ ማለት ነው። እንኳን ደሳለሽ። እንኳን ደሳለሽ። እውነት ለመናገር እንኳን ደሳለሽ። እንኳን ለዚህ ያበቃሽ በጣም ደስ ይላል። እውነት ለመናገር እንግዲህ በሕይወትሽ ውስጥ ብዙ ነገር አሳልፍሻል። የተከፋሽበት የሚያለቅስበትም እንግዲህ ጊዜቶች አሉ። ብዙ ነገር አሳልፈሻል። እንኳን ፈጣሪ ለዚች ቀን አበቃሽ። ባለይን ፈጣሪ የዚህን ቀን አሳይቶሽ ደስ አለሽልሻል ነው። እኔ መልካም የኔ ቂን የኔ ቀጫጫ ሄሉ፣ በነገራችን ላይ ቅጥነትሽ በጣም ነው መወድልሽ። እኔም ዳንቲ ቀጭን ስለሆንኩ ማለት ነው ሄሉ እንግዲህ ፈጣሪ እንኳን ለዚች ቀና በቃሽ፣ በጣም ደስ ይላል ማለት ነው። ፍቅረኛው እንግዲህ ሽማግሌ ሌሌክ ነው ስለው ሄሉ በደስታ አብዳለች ማለት ነው። በጣም ደስ ይላል እውነት ለመናገር እንኳን ፈጣሪ ለዚህ ቀና በቃሽ፣ በጣም ነው ደስ የሚለው። ደስታችሁን ያዘልቅላችሁ፣ መጨረሻችሁን ያሳምርላችሁ። እንግዲህ የሰው ልጅ መጀመሪያ ምንም ምንም ይሆን ለሰው ልጅ ደስ የሚል ነገር መጨረሻ ሲያምር ነውና፣ ያሳምርላችሁ፣ ፍቅራችን ያብዛላችሁ። ለሰው ልጅ የሚያስፈልገው መጀመሪያው ጅማሬ ሳይሆን መጨረሻችን ሲያምር ነው ደስ የሚለው ማለት ነው። እንኳን ፈጣሪ ለዚች ዘመናችሁን እንግዲህ ፈጣሪ በፍቅር፣ በሰላም፣ በደስታ ፈንድቅድቅ ብላችሁ አምራችሁ ፈንድቅ ብላችሁ የምትኖርበት ዘመን ያድርግላችሁ። የተባረከ ዘመን ያደርግላችሁ። በጣም ደስ ይላል ሰው እንደዚህ ተከባብሮ ተዋዶ በፍቅር አንድ ላይ ሲሆን በጣም ነው ደስ የሚለው ማለት ነው። ለሰው ልጅ አንዳንድ ጊዜ ፍቅር እንወዳለን፣ እናፈቅራለን፣ እንባባላለን። ነገር ግን ከፍቅር የበለጠ ለሰው ልጅ የሚያስፈልገው ነገር ክብር ነው ማለት ነው። ክብር ይገባል ለሰው ልጅ ማለት ነው። ከፍቅር በፊት ለሰው ልጅ ትልቅ ነገር መጻት ያለብን ክብር ነው ማለት ነው። ይህን ሰው ስናከብር ነው የምናፈቅረው፣ ስናከብር ነው ልንወድ የምንችለው ማለት ነው። ፍቅር እንግዲህ ሁሉም ነገር ያደርጋል። የሰው ልጅ ሁሉም ነገር እንደነበረ አይቀርም፣ ይቀያየራል ማለት ነው። እንኳን ፈጣሪ ለዚች ቀን በቃ ሼሉዬ፣ በጣም ደስ ይላል። እግዚአብሔር ይመስገን። መጨረሻችሁን ያሳምረላችሁ። ፍቅራችሁ እየሳማረ ያማረ ያድርግላችሁ። እንግዲህ አሁን ሽማግሌ ሊላክ ነው እንግዲህ ጋብቻችንም የአብርሃም የሳራ ያደርግላቸው፣ ወዳቸው የምትስሙበት ያደርግላቸው ማለት ነው። ፈጣሪ የተመሰገነውን ስለ ሁሉም ነገር ፈጣሪ ማመስገን ነው። ከሁሉም አስቀድሞ አይባቸዋል ማለት ነው። እንግዲህ የሄሉ ፍቅረኛ ሽማግሌ ሌሌክ ነው ማለት ነው። ሄሉ እንግዲህ ማመናቀታት ማለት ነው። በጣም ነው የደነገጠችው፣ በጣም ነው ደስ ያላት ማለት ነው። ሄሉ ክብር አበቃሽ። እንኳን ለዚች ቀን አበቃሽ ማለት ነው። እንኳን ደስ አለሽ! እንኳን ደስ አለሽ! እውነት ለመናገር እንኳን ደስ አለሽ! እንኳን ለዚህ ያበቃሽ፣ በጣም ደስ ይላል። እውነት ለመናገር እንግዲህ በህይወትሽ ውስጥ ብዙ ነገር አሳልፍሻል። የተከፋሽበት ጊዜቶች አሉ። ብዙ ነገር አሳልፍሻል። እንኳን ፈጣሪ ለዚች ቀን አበቃሽ።